በብዙ ፈተናዎች ውስጥ አልፈናል። የኢትዮጵያም ህዝብ የሚያውቀው የአዲስ አበባ ከተማ ነዋሪዎች በሚገባ የሚገነዘቡት የመጀመሪያው ትልቁ ፈተና ነው የምለው እኔ ከአዲስ አበባ አንጻር፣ በተለይ ሀገራዊ ቢሆንም ከአዲስ አበባ አንፃር ጠንከር የሚለው የድህረ እውነት ዘመን ላይ በመሆናችን ብዙ መረጃዎችን ማዛባት፣ ብዙ እውነቶችን ውሸት አስመስሎ ብዙ ውሸቶችን ደግሞ እውነት አስመስሎ የማቅረብ በህዝብና በመንግስት መካከል ያለው ትምምን እንዲላላ በርካታ እቅዶች ታቀደው በጀት ተመድቦላቸው ጥሩ ጥሩ ባለሙያዎች እየተሳተፉበት ሲሰሩ ቆይተዋል። ግን የአዲስ አበባ ህዝብ መልካም ህዝብ ነው። ለጊዜው እንኳን እንደዚያ አይነት መረጃ በብዙ በኩል ቢዘረገፍበትም እየመዘነ መሬት ላይ የሚሰራውን እውነትና በተግባር የሚያየውን እና የሚባለውን እያመዛዘነ አብረን እነኚህ ተግዳሮቶች ማለፍ ይችላናል። ሁለተኛው ከሰላም አንጻር ከተማው ላይ ጫና ለመፍጠር ይሰራ የነበረው ቀላል አልነበረ። አዲስ አበባ ጀምረን አዲስ አበባ እንጨርሰዋለን፣ የደም መሬት እናረጋታለን፣ የገነባናት ከተማናት፣ እናፍርሳታለን። በዓላት፣ የህዝብ በዓላት ሳይቀሩ ለመረባበሽ፣ ህዝቡን ለማለያየት፣ ለማጋጨት ብዙ ስራዎች ተሰርተዋል። ብዙ ነገሮች ሰምተናል። ብዙ እቅዶች ህዝቡ ጋር በተለያየ መንገድ ሲደርሱ ነበረ። እኛ ደግሞ ከዛ በላይ መረጃን መሰረት ባደረገ ሁኔታ እንሰራ ስለነበረ፣ ይህንንም ከህዝባችን ጋር ሆነን እኛም ጠንክረን ጥርሳችን ነክሰን ሰርተን ፈጣሪ አምላክ ረድቶን ከተማችን ዘላቂ ሰላም ደህንነት እንዲኖራት ማድረግ የተቻለበት ተግዳሮት መጥቀስ ያስፈልጋል። ሶስተኛው ከአገልግሎት ጋር የሚያያዝ ነው። ቅድም እንዳልኩት ተቋም ገንብተን የተሻለ አገልግሎት ለመስጠት ነው ጥረት የምናደርገው። ህዝቡ ወዲያው ሁሉም አገልግሎት እንዲስተካከልለትና በጣም ከእጅ መንሻ ጥያቄ ነፃ የሆነ ጥራት ያለው አገልግሎት ይፈልጋል። አገልግሎት ደግሞ ከኋላ በጣም በርካታ ትብትቦች የያዘ ልምምዶችን የያዘ ቋጠሮ ወይም ደግሞ እንቅፋት ችግር ውስጥ ያለ ነው። የኢትዮጵያ ሲቪል ሰርቪስ አገልግሎት አሰጣጥም ወደ አሁኑ ሁሉን ነገር ልክ አሁን ፕሮጀክት ጀምረን ተከታትለን በጣም በፍጥነት በጥራት እንዲሰራ እንደምናደርገው ሰው ላይ የሚሰራው ስራ እንዲህ በጣም ፈጥኖ ለውጥ ሊያመጣ የሚችል ባለመሆኑ በዛ በኩል ተግዳሮት አለ። በተለይ ዝቅ ብሎ ማገልገል ላይ የምናገለግለውን የመረጠንን ክብር የሰጠንን ሕዝብ በሚገባ ማገልገል ላይ አዩኝ አላዩኝ ብሎ የሚያገለግሉ ቀላል አይደሉም። በአብዛኛው እየተሻሻለ የመጣ ቢሆንም አሁንም ተግዳሮት ውስጥ ያለ እንደሆነ እጅ ማንሻ መጠየቅ። የከተማውን ሀብት ከዝርፊያ ከሌብነት በአብዛኛው ታድገናል። ከዘጠና እጅ በላይ የአዲስ አበባ በጀት የአዲስ አበባ ፕሮጀክት የአዲስ አበባ ግዢ ከሌብነት እንዲጸዳ ማድረግ እንደቻል ፕሮጀክቶቹ የተሰሩት ፕሮጀክቶች ራሳቸው ምስክር ናቸው። ያ ባይሆን ኖሮ ኬት መጥቶ ይሰራል። ነገር ግን ከግለሰብ የሚጠየቀው ጉቦ ሰጪውም የማይገባ ልምምድ ውስጥ ነው ያለው። ገንዘብ ያለው በገንዘቡ ነው አገልግሎት መግዛት የሚፈልገው። ይሄ ትክክል አይደለም። የጋራ ጉዳይ ስለሆነ በጋራ መለወጥ አለብን ነው የምንለው። ይሄ ሌላው አገልግሎት ነው። አሁንም ትኩረት አድርገን ለውጥ ለማምጣት ጥረት የምናደርግበት ይሆናል ማለት ነው።